እንደኔ አይነት ሴት ሴት ሆና እንደኔ አይነት ሴት ችላ ባሌ መርጧት ሄዶ ከተኛ ጀግና ነች፣ ጀግና ነች። እቺ እንደውም እህቴ ነው ልትሆን የሚገባው። ምን ብዬ ነው እሷ ጋ ደውዬ የምንበዛበዘው? ሴት ሆነሽ ሴት ባልሽን ከነጠቀድሽ እጾታሽን ቀይሪ። እንዴት ነው አንቺንም እሷንም ሴት ብለን የምንጠራው? ከዛ በኋላ ከባድ እኮ ነው። አንዳችሁ ሴት አይደላችሁም ማለት ነው። ይሄ ነው፣ ይሄ ነው እኮ አታፍሪም። ደውለሽ ትንበዛበዣለሽ ሴቷ ጋር። እኔ የምለው ታቂ ነበር፣ የተዋወቃችሁ ስለ እኔ አልነገረሽም? ምት ያለሽ ደግሞ እችም ብላኛለች። ሚስት እንዳለው አልነገረሽም? ምን አገባኝ። እንደውም ሚስት ስላለ እንዲወደድኩት እንደውም በጣም የተመቸኝ። ሚስት እያለው ጥሎሽ ስለመጣ እኮ ነው የተመቸኝ። እኔ መንገደኛ ሴት መስልሻለሁ? እንደ አንተ እንኳን ሰማውልክና ለካ ሚስት አለክ ብዬ እዚህ ድብድብና ግብግብ የምፈጥር መስዬሽ ነው እንደውም አሁን በጣም አንድ የጠቀምሽ ነገር ኤክሱ ጥፋቷ ገብቷት ነቃ ብላ እየፈለገችው ነው፣ ብዬ በደንብ እንዲዘ ያረግሽ በደንብ አባቴ። እኔ ጌታ ነው እንዲያው ትቀልድ ያለሽ እንዴ? የኔ አባት ሲወጣ ሲገባ ፍቅሩና ፍቅር ታርገሽናል። ለማንኛውም ቀጥ ፎቶ መፖሳሰትሽን በየቦታው ላኪላቸው፣ እንዳለ ለህዝቡ ሁላ ላኪ፣ ማንም እንዳይቀርሽ። እኔ አልሰማም፣ በሽተኛ ነኝ። እኔና አይምሮዬ ጆሮዬ ምናምን የተደፈነ ሴት ነኝ። ሞራል የለኝም። ለካ የዱባይ ሻርሙጣ የተባለ እውነት ነው አለችኝ። እንደዚህ ነኝ። እውልሽ አበጨጭኩሽ አይደል? ለቀቅሽ። ስራሽን ስሪ። እኔ እናት አድበሽ አልሰማሽም። እኔ እጅ ከገባ ገባ ነው። እኔ እናት ታንቀሽ ትሞቻለሽ። መስሚያዬ ይጥጥ ነው። ልሰማሽ አልችልም። አልሰማሽም። ልጅ እንዳለው ነግሩ ይኑረው ይኑረው። መብቱ እኮ ነው። ከአንቺ ጋር መኖር ካልፈለገ ሳስተምር የከረምኩትን አልሰማሽም። ለልጅ ብሎ መኖር የለም። ተለያይቶም ለልጅ መኖር ይቻላል። ፋይናንሻሊ ችግር ካለብሽ ሰፖርት ያደረግሻል። ለልጁ በዛ እስማማለሁ፣ ግዴታው ነው ልጁ ከሆነ ግዴታው ነው ከወለደ። ይሄን ነው የምነግርሽ። ካንቺ ጋር መኖር ግን ግዴታ የለበትም። የጋብቻ ሰርተፍቄት ይዘሽልኝ ብትመጪ ፍትሀት ነው የምለው። አባቴ ከወደድከኝ ፍትሀት ለዋለው፣ አየር ላይ ይፈታሻል። አለቅ። ይሄ ነው የገጠብሻትን። ሴት አላወቅሻትም፣ ማንሽ ግለሰቧ ምን አይነት አእምሮ የሌላት ሴት እንደገጠምሽ አታቂም። አታቂ አምቴ ልንጊ እኔ ጀግና ነኝ አልሰማሽም። በወደድኩት መተሽ አንገትሽ ላይ ነው የምቆመው። አንገትሽ ላይ ድፍን የኢትዮጵያ ሕዝብ አለም የዓለም ሕዝብ ቢነሳብኝ አታቂኝም አታቂኝም። አሁንማ እንደውም ከባድ ፍቅር ላይ ነኝ። ዋናው ሰዓት ላይ መተሽ በዚህ ገባ በዚህ ወጣ አዲ ብሏል አይደል? ኖርማል። እኔ እኮ ኧረ ያረ ግን ግን ጋይስ ይደብራል፣ እውነት ሴት አታሰድቡ። ሴት ልጅ እንዲህ አታደርግም። የሴት ልጅ ክብሯም አይደለም። እኔ በህይወት ይጠይቅ ያለቅ ባሌ ጋር ተኝተሻሉ ግንኙነት አለሽ ወይ? ኧረ፣ የሴት ክብር አይደለም። እዛው እሱን አንቀሽ ጠይቂው፣ እሱን አንቀሽ ጠይቂው ባለሽን ሲጀመር ከኔ ጋር ያለ ወንድ ምን በቅቶኝ ጥየው ቻው ብዬ ካልሄድኩ በስተቀር ሀውከም ነው ቺት የሚያደረግብኝ? ሀውከም እንዴት ነው ቺት የሚደረግብኝ? ምን ስሰራ? ሲጀናጀን የቶኜ ሲጻጻፍ የቶኜ ሲገናኝ የቱ? ድንገት እኮ ከእንቅልፋችሁ እየነቃችሁ ነው ሴቶቹ የተቸገራችሁት። ተጋድመሽ ትከርሚና ጀርባሽን ሰተሹ ስተኝ ትከርሚና ፔሬድ ላይነኝ ስትዩ ትከርሚና፣ በቃ ፔሬዱ አይቆምም ብሎ እሱ ሌላ ቦታ ቼክ ሪፐብሊክ ሲያረግ ራሔል ቁጭ ብለሽ አዳምጪኝ። ጓደኛ ሆነሽ ቁጭ ብለሽ አዳምጪ፣ አንገታችሁ ላይ ነው የምቆመው። እኔ ጋር እሱ ጋር እንደ ዙሪያችን ላይ ድረሽ አንጀት ሀቡ እንዲህ አይነት ሰፋጣ ከኔ ጋር አትሳፈጥ። እኔ እንደዚህ አይነት ነገር እኔ አላቅም። ምን ማስረጃ አለሽ? የምትላት ይመስለኛል። አዝዌር ይህ ነው ያለው ነገር ሀቡዬ ራሱ። አይ እኔ ቴኒ ጉቺን እንደዚህ አላቃትም ለመጠለፍ ታውቃለች። ሀቡ ራሱ ታውቃለች። አይዝወይ ሀቡ ራሱ በደንብ ስለምታቅ አታረገውም፣ አታረገውም። አንቺ እካካም ቁጭ ብለሽ ደቆቆና ተገስጣ እምታየኝ ነገርስ፣ ደግሞ ድምፁን ልትሰሚ ፈልገሽ ነው። ድንገስ ያወራ በጣም ነው እንደናፈቀሽ፣ በጣም ነው እንደናፈቀሽ። ታድዬ ታድዬ። ጌጋይስ በባሌ ኤክስ ቁጭ ዘብዬ የምታይ ሰው ነኝ። የባሌ ኤክስ ዱቅ ብላዬ ሾመች ነው የሚመችሽ? ኧረ ታድዬ ደርሽኝ እኔ ነው እሱ ነው ያፈቀርሽው። ወይኔ እወድሽ ነበር ብለሽ ደግሞ በጠዋታን ደብዳቤ የጻፈችልኛለች። አሁን አስጠላሽኝ ምናምን፣ ምን ውደድሽኝ፣ ጠላሽኝ። የቤቴን ኪራይ ትከፊያለሽ እንዴ? የቤቴን ኪራይ ትከፊልኛለሽ ወይ? የቤቴን ኪራይ ትከፊልኛለሽ ወይ? ቀላል ቃልዬ በጣም ነው ናፈቃት። እዚህ ተገስጣ ዱቅ ብላ ትሾፈኛለች። እሱ እንደሆነ ስራ ሄዷል። እንግዲህ ሲመለስ ሄደ እኮ ማሪ ሄደናቴ ሲመለስ ማታ ትሰሚዋለች። ታታፓ አድርጎ ይኔዎቹ የሞጣ ውሽማ መሆንሽን በጣም ኦፍኮርስ ሞጣ ይን ጌታ አግንቼ ነው አግንቼ ነው አግንቼ ነው። ጅንኑን ጅንኑን ቀብራራውን አግንቼ ነው ኮ ይህስ፣ ተው። ግን ሌላ ሰው ፈልጋችሁ ጻፉ። ኮመንታችሁን፣ ስድባችሁን አታባክኑ፣ አታባክኑ፣ ተው ብያለሁ። እዚህ ቤት በአታባክኑ ጥሩ ነው። አድርጉ። አራት መቶ ምናምን ነው በነፃ አትገሰጡብኝ። እዚህ ወይዬ ደህና አደርሽ፣ እንዴት አደራችሁ የኔዎቹ ፍቅሮቼ፣ ማሮቼ፣ ውዶቼ። አላነልሽ እኔ ማር፣ እንደ አንጀት ቁስል አደረግሽኝ እንደሆነ እግዚአብሔርን እያሳቁኝ እኮ ነው መቅድዬ አይምሮ በሽተኛ መሆኔን ብታውቂ ኖሮ ለእኔ ቴክስት ባልጻፍሽ ኖሮ ወይ ደህና ነሽ ደህና ረፈትሽ እንደት እግዚአብሔር ይመስገን ሰላም ልልሽ ነው እንጂ ስራ ልጀምር ነው አይመቸኝታችሁን ያዳምጣለሁ እና እሺ የወርቅ እንታታ አድርጎ ማታ እኮ ማለት ነው ሀገሬ። ከዛ ስንወርድ ከማራናታ ስንወርድ ለማራናታ ላከችላት ፎቶ ምናምን ምናምን ምናምን ለካሌ ደንግ ጣልካል ማተችልሽ? አዎ፣ ስራ ምን አለች? በደንብ ባሌን እንዲህ ፕሮሞት አርጊልኝ፣ አስተዋውቂልኝ በደንብ አርገሽ ፕሮሞሽን ስሪልን እናቴ። ማን ይሰማሻል? ሰው ቆየረን። አንድ ጥያቄ ልጠይቃችሁ ወይ ቤቢዬ? ሰው ግን ስታስቡት ማለት ነው ምንድነው የሚመስላችሁ? የሰው ልጅ እኮ ትዝታ ይኖረዋል እኮ እንዴ ልጅ ኮ ወንድ ልጅ ኮ ነው አንድ አይደለም፣ አስር ኤክስ ሊኖረው ይችላል። እንደኔ ምን አይምሮ የተደፈነ ሴት መሰልኩሽ እንዴ አያለው፣ አገናዝባለሁ። ስለ ትላንቱ አይመለከተኝም ከትላንቶቹ አንዷ ትወኛለሽ። ኤንድ ኦፍ ዘ ዲስከሽን። አሁን ግን እኔ ነው ይሄን ያለው ነገር፣ ሚስቱ ብትሆኝ ራሱ ይፈታሻል አልኩሽ። ማስረጃ ዶክመንት ይዘሽ ብትመጪ ይፈታሻል። አልፈታም ትያለሽ፣ ግዴታ ከኔ ጋር መኖር አለበት ያለሽ ቢዋይዝ ዋይዝ፣ አልሰማሽም። ምን ልሰማሽ አልችልም፣ እንደውም ፈቶካል ወረቀት ራሱ ጋብቻ ከሌለሽ ይደብረኛል ሊኖርሽ ይገባል አስፈትቼ ነው ማገባው ይፈታሽና ያገባኛል ይሄ ነው እከካ ትላንት አለው ብሎ ማበዳል እንዴ ኦፍኮርስ ትላንት ይኖረዋል ኦፍኮርስ ህይወት ይኖረዋል እንዴ እኔ አንድ ሺ ትላንት አለኛል እንዴ አንድ ሺ ትላንት አለኝ እኮ እኔ ብዙ ያሳለፍኩት ህይወት አለ ባሽ ነው ለዛም ለዚህም ለዛም ለዛም ፎቶ የምታዲ ማን ይሰማሻል ፎቶ ጋር ነው የቀረሽው ከፎቶ ጋር ከትዝታው ጋር ኑሪ ሰውየው ግን አብሮሽ የለም ከትዝታው ጋር ነው ያስቀረውሽ ከትዝታው ጋር አለሽ ቁጭ ብለሽ ኑሪ በቃ ከትዝታው ጋር እኔ እንዲህ ወሬ ተወራልኝ ተጻፈልኝ ምናምን ብዬ ድብድብና ጭቅጭቅና እንትን ውስጥ የምገባ ሴት መሰልኩሽ እንዴ አደለውም እኮ ኤክሶቼ እንዴት እንደምናፍቃቸው ብታቂ ሳልጠግብሽ ተለየውሽ፣ ባለማወቅ አመለጥሽኝ፣ አንድ እድል ስጭኝ የምባል ሴት ነው።